እንዴት መሰለህ፣ አሁን አንተ ሶስት አምላክ ነው ወይም ሁለት አምላክ ነው ልትል፣ እንደምትል እኮ አውቃለሁኝ። አልጠየኩም። መቼ አልኩኝ? እኔ መቼ አልኩኝ? እየተጠየክ ነው፣ መለስ እሱን። ከወረደው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ያ አንድ አምላክ ነው የወረደው ያልኩህ፣ አዎ አልከኝ። የአንድ አምላክ እየሱስ ብቻ ነው። አዎ አልከኝ። ሌላ የወረደ አምላክ የለም ወይ ስለ ያልወረደ ሌላ አለ። ስለዚህ አብ አምላክ ነው አይደለም? ወልድ ልጁም፣ አብም፣ ወልድም መንፈስ ቅዱስም አምላክ ነው። አልቆጠርኩልህም። ጠ ሆን ራ እ ትለስ ነው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 አብ አልወረደም። ወልድ በተለየ አካሉ ወርዷል። መቼ ጠየቅኩኝ እኔ ወልድ ብዬ አልቆጠርኩም እኮ እኔ። ስንት አምላክ አለሽ? ስንት አምላክ ነው ያለ? ማን እኔ? አልገባኝም። ስንት አምላክ ነው ያለ ማለት ግልጽ ጥያቄ ነው። ስንት አምላክ ነው የምታመልከው?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 ስላሴ አንድነት ና የስላሴ ነው። አብ ብቻውን አምላክ እንደሚባል እናሳይህ ነው ክርስትና ከመጽሐፍ ቅዱስ ለዮሐንስ ወንጌል ምዕራፍ 17 ቁጥር ሶስት ስታወራ ሁሌም እንደዚህ ነው የምታወራው። እስካሁን ድረስ በስነስርዓት እያስተናገርኩ ነው። ያዳምጥ ምን ብዬ ጠየኩህ? አሁን አንዱን ያለ ሌላው ካልሆነ ሁለት ሶስቱን ካልተደራረቡ በስተቀር አንዱን ብቻ ነጥለን አንድ አምላክ ብቻህን አምላክ ማለት አንችልም ብለህናል፣ አይደለም? እሺ። አሁን ደግሞ ማለት እንደሚቻል መጽሐፍ ቅዱስ ላይ ወልድ ብቻውን አብና መንፈስ ቅዱስን አላቃቸውም። አምላክ ወልድ ብቻ ነው ካልክ ክህደት ነው። አሁን ስለዚህ እኔ ደግሞ ማስረጃ ላሳየህ፣ አብን ብቻውን አምላክ ማለት እግዚአብሔር አብ እግዚአብሔር ይህ ወልድ እግዚአብሔር መንፈስ ቅዱስ ብለህ ነው የምታምነው። እሺ አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ቅድም አይቻልም ብለሃል ሀሳብህን እንዳትቀየር። ከቀየር ክት ትችላለህ። ለምን ይቀየራል? አንተ ስለነገርከኝ እኮ አይደለም። እኮ የማምንበትን እኮ ነው እየነገርኩ ያለሁት። አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ይኸውልህ አብን ብቻውን አምላክ አይደለም ካልን ኢየሱስ ማነው? ወልድን መንፈስ ቅዱስን አምላክ አይደሉም ካልን፣ እንጂ አብ አምላክ አይደለም። አዳምጠኝ፣ አብ ምንድን ነው ካልከኝ አምላክ ነው። አብ ምንድን ነው ብዬ አልጠየኩማ። አሁን አንተ ራስህን እየጠየቅክ ራስህን እየመለስክ ነው። እሱን መንገድ ተወው አልኩህ። የኔን ጥያቄ አብ ብቻውን አምላክ ነው ማለት እንችላለን አንችልም? አልኩህ። አንችልም አልክ። እኔ መጽሐፍ ቅዱስ ላይ የሆነ ጥቅስ ልሰጠህ ነው። አንብበው። እሱ ዮሐንስ ወንጌል ምዕራፍ 17 ቁጥር ሶስት ነው። አንብበው። ምን ይላል? እሺ፣ እኔ እስከምፈልግ አንብበው። አንተ እስከዚያ አንብበው ዮሐንስ ወንጌል ስንት ምዕራፍ 17 ቁጥር 3 እሺ ልጆች ኮሜንቱን ክፈቱላቸው እንትን ምንድን ነው ይሄ ኮፒሊንክ አድርጉ ምንም እኔ መቆጣጠር አልችልም ያው መክፈት አልችልም ኮፒሊንኩን ስንትና ያለው አይታይም ምዕራፍ ስንት ነው ያልከኝ ምዕራፍ 17 ቁጥር 3

እንዴት አለ ሁሉ ሰላም አለን፣ አለን ሰላም ነው። አዎ፣ ጥያቄ ጠየቅኩ እኮ ለምን አትመልስ? እኔ እንግዲህ ሌላ ብቻህን እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስ ም ያው ቅን ም የዘላለም ሕይወት የሚለው ነው። ብቻህን አምላክ የሆንክ የተባለው ማነው? እግዚአብሔር ማን? እግዚአብሔር አብ ወይንስ ወልድ ወይንስ መንፈስ ቅዱስ? አብ የሚል ተጽፏል። እዚህ ላይ ከቁጥር አንድ ጀምረህ አንብበው ተመልሽ ላ እሺ፣ በጣም ጥሩ። ምን ይላል እዚህ ጋር? ብቻህን የተባለው አብ ነው። ስለዚህ አንዱን ለለን አብን ብቻ ማለት እንችላለን።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

ልጅህን የተደፈረብህን ከደፋሪው በቃ አምሳ ብር ክፈል አለ። አምሳ ብር አምጣና ለልጅቱ አባት ላንተ ማለት ነው፣ እንካ እንት ይሄን ውሰድ ምንም አልቀጣም፣ በቃ ልጅቱን ምንዳም ጠቅልለህ ውሰድ ብሎ ለዛ ሰውየ ልጅህን ልደፈረብህ ሰው አሳልፎ ሰጣት። በቃ ይሄ ዳኛ ይሄ ፍርድ ፍትህ ነው ብለታም ላለ ትክክል ነው። ምሳሌው ራሱ ለእኔ ግልጽ አይደለም። ልጅቷ ተደፈረች፣ ልጅ ተደፈረች ልድገም። አንተ ሴት ልጅ አለህ ብና ልጅ መጣና የሆነ ሰው ደፈረብህ ልጅህን። ዳኛው መጣና ሊፈርድላችሁ በመካከላችሁ አምሳ ብር ተቀጣ ለው ሰውዬውን የደፈረብህን ያን ብር በቃ አምሳ ብር ተቀጣል፣ ለአምሳ ብር ለአንተ ማምጥቶ ይሰጠሃል። ከዛ እሱ ጫፍ ወይነ ከሚያ ሰውዬ እንዳውም ምን ያደርግለታል ዳኛው? የደፈርካትን ልጅ ውሰድ በቃ አምሳ ብር ከፍለህ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 አምሳ ብር ከፍሎ የሰው በቃ ልጅትን አጠቃሎ በዛ ይወሰድ። አንተ ዘንድ በል አባት ምንትላለ? ትክክል ነው ብለታምናለ? የፈጣሪ ፍርድ እንደዚህ ሊሆን ይችላል። የፈጣሪ ፍርድ ከሆነ መግደልም ይችላል መውሰድም ይችላል ለሌላ ሰውም ማሳልቅ ይችላል። ፍርድ ትክክል ነው ብለታምናለ? አንተ የእኔ የማመን ያለማመን ግዴታ የለብኝም። የፈጣሪ ህግ እስከሆነ ድረስ መቃወም አልችልም። ስለዚህ ልጅህን ሆኖ የፈጣሪ ህግ ሆኖ ከተገኘ ልትቃወም የምትችልበት መንገድ እየጠበበ ነው። ባታምንበትም ልትቀበል ትችል ይሆናል። እሺ፣ በጣም ጥሩ፣ ችግር የለው ቸርለ ፍርዱ ባላምንበትም ፈጣሪ ካለ አለ ነው በሚለው እየወሰድኩ ነው። እንለፎች ችግር የለው። ይሄ አሁን እዚ ጋ ይሄው ልክ ፈጣሪ እኛን አስፈቅዶ አይደለም እኛን የፈጠረን አይደለ። እሱን እሱ ሌላ ጥያቄ ነው። እኛን አስፈቅዶ አይደለም። ሰላም ነው ስለነደከርሰብር ቅድም ምን አለ? ይሄ ፍርድ እንዴት ምድራዊ ፍርድ እኮ ነው። እንደ ይሄን እኔ ብለህ አንተን አልከው የፈጣሪ ፍርድ። አሁን በቃ ወደ ሌላ ጥያቄ ወደ ሌላ ሳንሄድ ማለት ነው ዝሙት የሰራ ሰው ፍርዱ ምንድን ነው ብሏል መጽሐፍ ቅዱስ? እንደ ብልክዳ እኔ እንጃ ምንድን ነው ነው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 እግዚአብሔር ከራሱ ጋር ይጋጫል የሚለው ነው። እግዚአብሔር ከራሱ ጋር ይጋጫል። አንድ ቦታ ላይ ዝሙት የሰራን ሰው ገሩት ይላል፣ ሌላ ቦታ ላይ ደግሞ እንዳትገሩት ይላል። አሁን ከዚህ ጋር እግዚአብሔር ከራሱ ጋር የሚጋጭ ሆኖ ነው ሳይሆን፣ አንተ በገባልክ ወይም የአንተ ይመስል በሚያስበው ልክ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 ሊገረፍ ይችላል። ሊቀጣ ይችላል። እስኪ አሳይኝ። ሁለቱ ነው እንደ ነገስታቶቹ ባሉበት ሰዓት ላይ። እሺ አሳይኝ እስኪ ከመጽሐፍ የዝሙት የሰራ ሰው ህጎችን አሁን የተናገርካቸው ምን ምን እንደሚለው አሳይኝ ከመጽሐፍ። መልስ የለም። እሺ ጥያቄ፣ ክርስቲያን ካለ መግባት ይችላል። በነገራችን ላይ ክርስቲያን ካላችሁ መግባት ትችላላችሁ። ከሌላችሁ ሙስሊሞች ቢሆኑ አስገባችሁ። እሺ፣ መልሶኛል ኔትወርኬ ወይስ አልመለሰኛል? አንተ ምን ነው የሚባለው? በኦሪት ህግ ነው የምታምነው ወይስ በአዲስ ኪዳን ነው የምታምነው? የትኛው ነው መጽሐፍ ቅዱስ ብለህ የምታምነው? በሁለቱም አላም ነው። ምን አንተ ስለምታምን እየጠየቅኩህ ነው። ዝሙት የሰራ ሰው ፍርዱ መገረፍ ነው፣ መገደል ነው ምናምን እንደዚህ ቅድም ተናግረሃችኋል። እነዚህን ህግጋቶች ከመጽሐፍ ቅዱስ ማስረጃ ንታ ይተዋልሻደምተኝ ምን አሁን በሰዓቱ እንደነበሩት ነገስታቶች ምንተባበለናል መጽሐፍ ቅዱስ ታሪክ ቅድም ምን አልከኝ? ሞት የሰራ ሰው ፍርዱ ይገረፍ የሚል አለ ብለኸኛል። ለዚህ ለምሳሌ ኢትዮጵያ ነው የነገስታቶቹ ወይም በሰዓቱ እንደነበሩት ሰዎች ታሪኩ እንደተጻፈበት ሁኔታ አገባቡ ሊለያይ ይችላላል። እሺ፣ መገር ግን ከሱ ጀምርና ክርስትናን አዳምተኝ፣ ክርስትናን አዳምተኝ ጀምርና ብቻ ነው ነገር። ሄሎ ሰማም እንዴ? ለተናገርከው ማስረጃ እያሳየህ ነው የምትሄደው። እዚህ ስትመጡ ገብታችኋል አርላ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 ዝሙት የሰራች ሴትዮ ኢየሱስ ጋር ወይም ክርስቶስ ጋር በሳት ምንድን ያላቸው ነው? በጨበጣ ከሆነ ማስረጃ ይዘህ ከሆነ ያው ማስረጃ በመጽሐፍ ቅዱስ በኦሪትም በአዲስ ኪዳንም አላምንም አልከኛ። ለምን ለአንተ ብላንተ መንበብ አይጠበቅብኝም፣ በሚል አታምለጥ። ማስረጃ ከሌለህ የለኝም ብለህ። ዝሙት የሰራ ሰው ይገረፍ፣ አንተ በመጽሐፍ ቅዱስ አታምንም። እሱ ጥያቄያችን አላምንም። ያወራት ለጥብ ስለሆነ ለምትጠይቀው ማስረጃ አምጣ። እንደ መጽሐፍ ቅዱስ ተብለ ስትጠይቅ ጊዜ መልስ መለስክ።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 ዝሙት የሰራችውን ሴትዮ ኢየሱስ ጋር ይዘዋት ሲመጡ ምንድን ነው ያልክ? ስትል ከእናንተ አንድ ሰውአቆቆቆያል መገረፍም እንደነበሩት ነገስታቶች በሰዓቱ እንደነበሩት ነገስታቶች እና ታዲያ እንደናንተ መጽሐፍ መገደል ልበለህ እንዳንገት መቆረጥ ልበልህ? እሺ ጥሩ መገረፍ የሚለውን አሳየኝ። በቃ አሁን አንተ ከመጽሐፍ ችግር የለውም። እሺ በሰዓቱ የነበሩት ነገስታቶች ዝሙት የሰራ ሰው በራሳቸው ህግ፣ በምድራዊ ህግ ይቀጣሉ፣ ይታለፋል፣ አለቀ። ግን ይገደል የሚል ህግ የለበትም። በመጽሐፍም በህግ አልጠየቅኩም። መገረፍ የሚለውን አሳየህ ነው የተባልከው። ማስረጃለህ አሁን ስለ መገረፍ እያወራህ ያለው መገረፍ የሚላለ እያለ ያለው አንተ ወይስ ነህ? እኔ አሁን አለ የለም የሚል ድምዳሜ ላይ እየነገርኩህ እያወራህ ጣብለ ከወጣ በኋላ እንደሌለ ስታውቅ ጊዜ አላልኩም ብለህ ትሸመጠጥ ለምን?